በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እስከዚህ ቀን ያደረሰን ምሕረቱን ላበዛልን ለእግዚአብሔር ክብር ይሁን። በዐቢይ ጾም ያሉትን እሁዶች እንደ ቤተ ክርስቲያን ስያሜ ማየት ጀምረናል። አሁን የዐቢይ ጾም አራተኛ እሁድ ላይ ደርሰናል። መጻጉዕ ይባላል። በሰንበት ለበሽተኞች እረፍትን ሰጠ የሚል ርሳይ ወይም አስተምህሮ አለው። በዕለቱ የሚነበበው ወንጌል ዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ እስከ አስራ ስምንት ያለ ነው። እንግዲህ ይሄ ሰንበት እንደ ያሬድ ዜማ ስያሜ መጻጉዕ ተብሏል። በዚህም ዕለት በሽተኞችን ስለማዳኑ፣ ታምራት ስለማድረጉ፣ ጎባጦችን ስለማቅናቱ ለምጻሞችን ስለ ማንጻቱ ስለ መለኮታዊ ማዳኑና ተአምራቱ እየተወሳ ለጌታ ክብር ይዘመራል። ጌታ ይመለካል፣ ደስ ይላል። በተአምራት ውስጥ በበሽተኞች መዳን በሚፈጸሙ ተአምራት መካከል ብቻውን ከፍ ብሎ የሚመሰገነው ጌታ ነው። በዚህ ዕለት ቅዱስ ያሬድ በዝማሬ ውስጥ ከመጽሐፍ ቅዱስ የተለያዩ ክፍሎች ውስጥ ጌታ የፈጸማቸውን ተአምራት እያነሳ ይዘምራል። አዳኝ ነው፣ ድንቅ ነው፣ ፈዋሽ ነው ይላል። እንግዲህ የመነሻ ክፍላችን ያለው ገላት ይቅርታ፣ ዮሐንስ አምስት ብለናል ላንበው። ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። አምስትም መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና፣ ውሮች፣ አንካሶችም ሰውነታቸው የሚሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያ ይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከሠላሳ ስምንት ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንደይህ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያዪቱ ውስጥ የሚያኖረኝ ሰው የለኝም ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና ተነሳና አልጋን ተሸክመ ሂድ፣ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ብዙ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን ደሆን አላወቀም ነበር። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድናሃል፣ ከዚህ የሚንስ እንዳይደርስብህ ወደፊት ኀጢአት አትስራ አለው። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለ ሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንግዲህ በዕለቱ የሚነበቡት ቅዱስ ያሬድ የዕለቱን ምንባብ ወይ ደግሞ ወንጌል ሲሰራ ከሱ ጋር አብሮ በዋናው ካህን ወይም ገባሬ ሰናይ ካህን በገባሬ ካህኑ በገባሬ ሰናይ ዲያቆኑ በንፍቁ ዲያቆኑ በንፍቁ ካህን የሚነበቡት ከሐዋርያው ጳውሎስ መልእክቶች አንድ፣ ከሌሎች ሐዋርያት መልእክት አንድ፣ ከሐዋርያት ሥራ አንድ። እንዲሁም ደግሞ በመጨረሻ ወንጌሉ ይነበባል ነበባል ሁሉም ጋር የሚነገረው ከእለቱ ወንጌል ጋር የሚስማማ ነው ገላቲያ አምስት አንድ የምንመለከት በነፃነት በነጻነት ኖር ከክርስቶስ ነፃነት አወጣን ነው የሚለው እንደገና ያዕቆብ አምስት ላይ የምነበበው ክፍል ማንም የታመመ ቢኖር ይላል እንደገናም ደግሞ በሐዋርያ ስራ ሶስት የተነበበውም ከእናቱ ማዕፀን ጀምሮ ሽባ ስለነበረው ሰው መዳን ነው የሚናገረው። እንዴት አርጎ የዕለቱ መልእክት እርስ በርሱ እንደሚሰናሰል እንደሚያያዝ እንመለከታለን። በተጨማሪ ራሱ ምስባኩ መዝሙር አርባ ከቁጥር ሦስት ከአራት ነው። መዝሙር አርባ ከቁጥር ሦስት ከአራት ምስባክ የምንለው ወንጌል ከምንነበው በፊት ዲያቆራት በዜማ የሚያቀርቡት ነው። ምን እንደሚለው እግዚአብሔር በደዌው አልጋ ሳለ ይረዳዋል መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ አንተን በድያለሁና ነፍሴን ፈውሳት አልኩላል። ለእግዚአብሔር ክብር ይሁን። በአልጋው ላይ ሳለ ሰው የለኝም ለሚለው ሰው፣ አልጋ ንጣፊ ከጎን ወደ ጎን የሚያገላብጥ የለኝም ለሚለው ሰው ዛሬ ምሥራች አለ። እኔ ሰው ሆኖ የመጣል ልክ ይሄ መጻጉ ብለን የምናነሳው ሰው፣ መጻጉ ማለት የአልጋ ቁራኛ የደዌ ዳኛ ሆኖ የተያዘ በቃ በሽተኛ ሆነ ከአልጋ ጋር ታውቆ ያለ ማለት ነው። ይሄ ሰው ጥያቄ ሆኖ ምን አለ? ልትድን ትወዳለህ? አለ ወገኖቼ። የመዳን የፍላጎት ጉዳይ ነው፣ የምርጫ ጉዳይ ነው። አስገድዶ ጌታ ያድን። እኔ አውቃለሁ በመናፍስቱ ዓለም አለፍ ያለው ሰይጣን አስገድዶ የፈለገውን ያደርጋል ክፉ ክፉ። እግዚአብሔር ግን ያለ ፈቃዳችን አንዳች አያረግም። እነሆ በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እርሱ እገባለሁ ነው። ለእኛው መዳን፣ ለእኛው በረከት፣ ለእኛው መልካም ፍጻሜ ጌታ ክብር ለስሙ ይሁን። ፈቃዳችን ይፈልጋል። ልትድን ትወዳለህ አለው። አዎ ወይም አይደለም ማለት ይገባው ነበር። ብዙ ጊዜ ከእግዚአብሔር ጋር ያለን ጉዳዮች ሰውኛ ይሆናል። እኔ ኮንዲስ ሎ ስንጸል ጸሎታችን ሰውኛ ዝባዝንክ የበዛበት እንዲኮ፣ ቢሆን ኖሮ ሰዎች እንደዚህ እያደረጉኝ። እግዚአብሔር ፊታችን ከቀረበ በኋላ ጥያቄያችሁ ግልጽ ይሁን። ልትድን ትወዳለህ? አዎ ነበር መልሱ። ግን ጌታ ሰው የለኝም አለው። አዎ በበሽተኛ ጎኑ ላለ ሰው፣ አልጋ ላይ ለወደቀ ሰው አልጋ ያነጥፍለታል ማለት እንደምንም ደግፎ ወደ ጎን ዞር አድርጎ ጠራርጎ ያስቀምጥለታል ማለት አይደለም፣ እንዲህ አልጋውን አሸክሞ ያስነሳዋል ማለት ነው። ሰው የለኝም አለ። ሰላሳ ስምንት ዓመት ሙሉ አንድ ቦታ ዓመተኛት እንዴት ያሳፍራል! እንዴት ያሳዝናል! ያሳዝናል ሰው ያለመኖር ነው። ደግሞ መልአኩ መጥቶ መጥመቂያዊቱን ሲያናውጥ አንድ ሰው ብቻ ነው የሚድነው። አንድ ሰው ብቻ ነው ነው ቀድሞ ጥሩ ዘመድ ጥሩ ጉልበተኛ ንቁ፣ ደግሞ ንቃትም ይፈልጋል። ምኔ ምን ሰዓት ምን ጊዜ ውሃው እንደሚናወጥ አይታወቅም። ስለዚህ ንቁ መሆን ያስፈልጋል። በተኛችሁበት ሰዓት መልአኩ አናውጦት ሊሄድ ይችላልና ንቁ ሆኖ የሚጠብቅ ያስፈልጋል። ያኔ የመጀመሪያ ሄደው ሰው የገባው ሴድናል ከማን ናቸው? እንደው ይሄ ሰው እዛ ቁጭ ብሎ 38 ዓመት ተኝቶ ብዙዎች ተፈውስ ይሄዳሉ። ያየው ሰው በሙሉ አይ ይሄ ሰው ዘመድ የለውም ይላል። አው ሰዎች ስለኛ ወይም ስለ ዘመዶቻችን ሊፈርዱል ይችላሉ። ዘመድ ግን አይሆኑንም። አው ዘመድ አይሆኑም። እግዚአብሔር ሰው እግዚአብሔር የሚፈልገው ሰው ነው፣ ሰው እንድንሆን ነው። ስለዚህ ትልቅ ጥያቄ ነው የጠየቀው። ሰው ሰው የለኝም ሰው የለኝም ለሚል ጌታ ኢየሱስ ሰው ሆኖ መጥቷል። ሰው ሆኖ መጥቷል። ይሄ የሚጠብቀው ምን ነበር እንግዲህ? በቃ አጠገቡ ቁጭ ብሎ በጥንቃቄ እየተክቶ ውሃው ሲናወጥ እንዲከተሉ ነው። ጌታ ግን የታምራት ባለቤት አይደለም። ቀድሞ መልአኩን ይልክ የነበረው እሱ አይደል? አልጋን ተሸክመና ተነስ አለው። ምንም የለም። ቃል ከአፉ ትእዛዝ ከአፉ ከወጣ እማይሆንለት የሌለ የሁሉ ባለሥልጣን፣ የሞትና የሲኦል መክፈቻ በእጆቹ ያለ፣ የአለቅነት የመግዣ በትር ከእግሮቹ መካከል ያለው የጌቶች ጌታ፣ የነገሥታት ንጉሥ የኃያላን ኃያል የብርቶች ብርቱ ተናግሯልና ኃይል፣ አግኝቶ ተነስቶ ሄደ። የሚደንቅ ነው። በሰንበት አልጋ ትሸከማለህ አሉት። ሰላሳ ስምንት ዓመት አልጋ ላይ ተኝቶ መሬት ወድቆ እያለ ማንም የሌለው። ወገኖቼ፣ የክርስቶስ ብርሃን ወደ እናንተ ሲመጣ ተቃውሞ አለ። እዚህ ላይ ማስተዋል ይገባቸው የት ነበሩ? የሰውዬ 38 ዓመት ሙሉ አልጋ ላይ ተጣቆ ሰው ሲፈወስ፣ ሰዎች በሚበሉበት ማዕድ ሰዎች ሲበሉ እያየ ምራቁን እየዋጠ የሚመላለስ ሰው፣ የሚዝምሩ የሌሎችን መብላት የሌሎችን መጥገብ እያየ እሱ ግን እየጎመጀ የሚያልፍ ሰው፣ ይህን ሰው ማንም ሳያዝንለት ጌታ ቢያዝንለት መፈወሱ ሊያስደንቅ ሲገባ እንዴት ሆኖ ተአምር እንዴት ተፈጸመ ማለት ሲገባው፣ ሰንበት ነው የሚል አእምሯቸውን ዝግ ያደረጉ ሃይማኖተኞች። ሁልጊዜ ብዙ ጊዜ ሃይማኖተኝነት ከባድ ነው። እምነት ጥሩ ነው። ሃይማኖተኝነት ግን ሲመጣ ከእምነት ጋር ከቃሉ ጋር ካልተዋሃደ አደገኛ ነው። እና የነሱም ልክ በቃ እንደ ሰንበት ብለው ተናገሩ። በጌታ በሰንበት መፈወሱን ተቃውሞ ስለነበረ ቅዱስ ያሬድም በመዝሙሩ የአዳም አምላክ ሰንበትን የፈጠረው ሰንበትን የሠራው ለእረፍት ነው እያለ ይዘምራል ሸክም እንዲሆን አይደለም፣ እያለ ይዘምራል። ጌታ የሰንበት ጌታ እንጂ ሰዓሬ ሰንበት ሰንበትን የሚሽር አይደለም። ሰንበት ማለት እረፍት ማለት ነው። ስለዚህ ጌታ ሰንበትን ተረጎመው እንጂ ሰንበትን አልሻረውም። ሰንበትን ተረጎ ረፍ ሰጠበት በበሽታ በደዌ ለደቀቁ ከአልጋ ቀና ማለት ለናፍቃቸው የናፈቁትን በመስጠት የሰንበትን ትርጉም በተግባር አሳየን። ዛሬም እኛ ስለ ሰንበት ሊገባን የሚገባ ነገር አለ። እንደ አይሁድ እንደ አይሁድ አላለም። አንዳንዴ አባቶች ሲያስተምሩ ይናገራሉ የዘረገውትን ሳያጥፉ ያጠፉትን ሳይዘረጉ የሰንበት ውሃ የሰንበት ምናምን ሳይሉ ይህ አይደለም። ሰንበት የታመሙትን የምንጎበኝበት፣ ደግሞ ከምንም በላይ በወንጌል ቃል ልናጽናና የሚገባበት፣ የታሰሩትን የምንጠይቅበት፣ ያዘኑትን የምናረጋጋበት ነው። ታስታውሳላችሁ። በምኩራብ ተገኝቶ ጌታ ኢየሱስ ለስም አጠራሩ ክብር ይሁንና አስራ ስምንት ዓመት ሙሉ ጎብጣ የነበረችው ሴት ሰው ቀና ብሎ ቁጭ ብሎ በምኩራብ ተቀምጦ ቶራው ሲነበብ ቃሉ ሲነበብ አንድ ቀን ቀና ብላ ሳታይ የምኩራብ አለቃው ቀይውን ጥቁር ሳታይ አጎንብሳ እንደመጣች አጎንብሳ ትመለስ ነበር። ጌታ ግን በመጣ ቀን ይቺ የአብርሃም ዘር አይደለችም? ሰይጣን 18 ዓመት አስሯት፣ ለምን ትቀራለች ብሎ ዳሰሳትና ቀናለች። ለእግዚአብሔር ክብር ይሁን። የምኩራብ አለቃው በሱ ኮንግሬጌሽን፣ በአሁኑ ቋንቋ ብንናገር ወይም በሱ ጉባኤ፣ ይሄ ተአምራት በመደረጉ ድንቅ ሆኖ የእሱ ምኩራብ ልዩ ነው መባል እና ዝና ሊያመጣለት የሚችል መሆኑን እና መኩራት ሲገባው ተነስቶ ድንገት ሰው የሚፈወስባቸው ሌሎች ቀናት አሉ፣ በሰንበት አትምጡ አለ። በሕይወት ዘመኑ አይቶት የማያውቀው ተአምር ፊቱ ላይ ሆኖ አያችሁ፣ ሰይጣን የክርስቶስን የማዳን ስራ ለመቃወም የማይፈነቅሉ ድንጋይ የለም። ሰዎች እንዴት አይናቸው አያይም? እንዴት አይናቸው አይመለከትም? ከቀኑ በላይ የተደረገው ተአምረ እኮ አይናችን ይሻው ሊያበራልን ይገባል። በጣም የሚያሳዝነው ግን ይሄ ስሙ ማን የፈወሰ ማን ነው ያን ተሸከሚ ያለ ሲሉ እኔ እንጃ የታል የታል ያለ። በእውነት 38 ዓመት ሙሉ ያላየኝን በህይወቴ ዘመን ማንም ያላየኝን ያየኝን እሱን እንዴት እረሳዋለሁ? እንደዛ ጌርጌሴኖን የአጋንንት ማደሪያ የነበረው ሰው ልከተልህ አብሬ ልሁን ያለው ነው እኮ ጌታ፣ ልከተልህ። ነገራችን ሲነካ፣ ውስጣችን ሲነካ፣ ሰው ያላልየልን ነገር ሲያይልን፣ ሰው ያልነካልን ነገር ሲነካልን፣ ሰው ፈልገን፣ ሰው አጥተን፣ ሰው ሲሆንልን ዘመን ፈልገን ዘመን አተን ዘመን ሲሆንልን፣ ወገን ፈልገን ወገን አተን ወገን ሲሆንልን፣ የምናምነው የልባችን አተን የምናምነው የልባችን የሆነልን ጌታ ሁሉን ትተን ነው የምንከተለው። እንዴት አላውቀውም እንላለን። እኔ እንጃ አለ ጌታ። አገኘው፣ ጌታ አገኘው። ከዚህ የሚብስ እንዳይደርስብህ ኃጢአት አትስራ ብሎ አስጠነቅቀው ከባድ ነው በቤተ ክርስቲያን አባቶቻችን ጌታን በጥፊ የመታው እሱ ነው ይላሉ የሚብስ ልክም ነው ደግሞ ይህን ሀሳብ የአባቶች ትርጓሜ ይደግፋሉ ለምን ቶሎ ወጥቶ ያዳነው ኢየሱስ እንደሆነ ተናገረ። ለምን ሊገሉት እንደሚፈልጉ እንደሚያሳድዱ ምን እያለ አውቁ። እግዚአብሔር ከዚህ ይሰውረን እ ዮሐንስ ወንጌል ምዕራፍ 9 ላይ የምናገኘው ከእናቱ ማሕፀን ጀምሮ እውር የነበረውን ሶስት ታሪክ እንመለከታለን። ይህ ሰው ከእናቱ ማሕፀን አይን የሌለው ወላዳትየው ሚልስ ቢባል ሰው ነው። ማንም ዞር ብሎ አላየሁም። በነገራችን ላይ ያለ ክርስቶስ ስትሆኑት ዞር ብሎ ማንም አያችሁም። እውነተኛው የህይወት ብርሃን ክርስቶስ ወደ ናንተ ሲመጣ ግን ያኔ ነው የመወያያም የወሬም ወይም የነቀፋም አጀንዳ የምትሆኑት። እዚህ ላይ ነው የእናንተ ውሳኔ ማን ነው የፈወሰው? አናውቅም አሉ ወላጆቹ። አንተስ ሲሉት፣ ኢየሱስ ማን ፈወሰ? ኢየሱስ እንደዚህ ጭቃ ቀባ ቀባ አድርጎ ፈወሰኝ። ኃጢአተኛ ነው እኔ እሱ ለሱ አላውቅም፣ እኔ ማውቀው እውር እንደነበርኩ አሁን ደማይ ነው። እናንተ አታስቡም? እንዲያ አላቸው። ዓለም ከተፈጠረ ጀምሮ ከእናቱ ማኅፀን ጀምሮ ዓይን የለውን ሰው ኃጢአተኛ የሆነ ሰው ዓይኑን ሲያበራይታችኋል እውነትም ደግሞ ቪን አይደለም። ኃጢአተኛ ምን በል ጻድቅ ምን በል ማን ነው ተአምር ያደረገ የለም አይደለም አላቸው። ቢሉት ወዲያ ቢሉት ቢያገላብጡት እሱ እንደሆነ የያዛትን እንቃርቋል ኢየሱስ ክርስቶስን ካገኛችሁ የህይወት ብርሃን ከበራላችሁ በኋላ ወገኖቼ እመክራችኋለሁ።

ክርስቶስ አዳኝ መሆኑን ያወቀን ግን አይለቅም። ተነሱበት አንተ ምናምን እውር ምን ምን አዋቀቡት። እንደውም ከፈለጋችሁ ታሪኩ ልንገራችሁ፣ ልመስክርላችሁ። መመስከር ደስታ ነው። ደቀ መዛሙርቱ መሆኑ ከፈልጋችሁ ልምገር፣ ልመስክርላችሁ። ታምሩ ለራ እኛ አብርሃም የሙሴ ደቀ መዛሙርት እንጂ የሱ አደለን አሉት። ውጣ እሺ። የሚገርማችሁ ከለማኝነት ወደ ተሳዳጅነት ሄደ። ሲወጣ ግን ደስ የሚሉ በእውነት ለክርስቶስ ጨክና ክርስቶጡ ነው ኢየሱስ የሚያገኛቸው። ብዙዎቻችን ጌታን አውቀን መከራኑ እየተቀበልን የሆነ ዳርና ዳር ሆናለን። ከዚህኛውም ብሳት ከዚህኛውም ቀዝቀዝ እንዳያመልጠን። ውጣ እሺ ብሎ ሲወጣ በር ላይ የማናገኘው ጌታ አንተ ስ በሰው ታምናለ አለ። ይህ ሰው የእውነት ይሁን እንጂ ምንም ነገር ለማመን ዝግጁ ነው የሰው ልጅ ማን ነው አለ። ፊት ቆሟል ሲለው፣ ጌታዬና አምላኬ ብሎ ወደቀ። አያችሁ፣ ከስጋ መዳን በላይ የሚበልጥ መዳን አለ። ምን? የነፍስ መዳን። ይሄ ሰው የስጋውን መዳን ያገኘው መጻጉዕ፣ ወደ ነፍሱ መዳን የሚያደርገውን ሽግግር አላገኝም። ወገኖቼ፣ ሰዎች ተአምራት ሊያዩ ይችላሉ፣ ወይ በጸበል ወይ በዛ በዚህ በተለያየ ቦታ ላይ። እሱ አደለም ቁም ነገሩ። ወደ ነፍስ መዳን ወደ ክርስቶስ የሚያመጣ ነገር ከሌለ ምን ጥቅም አለው? አላዛር ተነስቶ ነበር፣ በኋላ ይሞታል። ጥያቄ የለው፣ እሱ አይደለም። ስለዚህ የትኛውም ተአምር የትኛውም አገልጋይ ወደ ኢየሱስ ክርስቶስ ወደ ማዳኑ ካልመራ አልጋ ላይ ሽባ ሆነ ብትተኛ ይሻላል። አሁን ይሄ ሰው አንዳንዱ ኢየሱስ ክርስቶስ አንተ ልትቀበለው የሚገባህን መከራ ወደ እሱ እንዳታስተላልፋል። በጌታን ለማሳደድ አቅም ሰጣቸው፣ የበለጠ ጌታን ሊያሳድዱ ተነሱ። ግን የእግዚአብሔር ሐሳብና ፈቃድ በጌታ ሐሳቡ ይፈጸማል እንጂ አይቀርም። እግዚአብሔር አምላክ የተመሰገነ መጻጉዕ የምንለው የእግዚአብሔር ሐሳብና ፈቃድ ይሄን ይመስላል። እግዚአብሔር አምላክ ጸጋውን ያብዛልን። በነገር ሁሉ የአምላካችን የሎል እግዚአብሔር ጸጋና በረከት ከእናንተ ጋር ይሁን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። ከሁሉ በላይ ሁሉን የሚችልና ወደሚሰማ አምላክ በጸሎታችሁ በማሰብ አገልግሎት የበለጠ እንዲሰፋ እንድታግዙን በክርስቶስ ኢየሱስ ፍቅር አደራ እንላለን። ሰላም ሁኑልኝ።